ስለ ወደፊታችን በጣም የሚረብሹ ትንበያዎች ወይም በመንግስት ካዝና ውስጥ የተደበቁ እቅዶችን ሳናስበው በዚህ የሲምፕሰን ካርቱን ፊልም ውስጥ አንድ በአንድ ተገልጠው እየወጡ ነው። ሲምፕሰኖች እየተነበዩ አይደለም፣ ነገር ግን የሰው ልጅ ሳያስተውል ለአመታት ሲከተለው የነበረውን መንገድ ይገልጣሉ። እነዚያ ቀድሞ የተሰሩ ክፍሎች ዛሬ ላይ ተደግመው ሲጎበኙና ሲታዩ የሆነ ችግር እንዳለ ይሰማዎታል። ቀልዶችን ወደ እውነታው ለማምጣት በጣም ቅርብ ናቸው። የማይቻሉ በሚመስሉ ሁኔታዎች ዓለማችንን ያንጸባርቃሉ። በሲምፕሰን ክፍል ውስጥ ለሳቅ የታሰቡ ክፍሎች ችላ የማንላቸው ማስጠንቀቂያዎች ይመስላሉ። በፕላኔታችን ላይ በድንገት ብላክ አውት በመፈጠሩ ጸጥ ብላ ነበር። የእሳት ወንዞች ሁሉንም ክልሎች ሲበሉ ምድር እየተቀደደች አሳይተዋል። የኢኮኖሚ ቀውሱ የካሽኖት ገንዘብን ሀሳቢ ይሰርዘዋል። ንቃተ ሊና በአዲስ መልክ ሲፈጠር ሞት የመጨረሻ ዓለም የሚሆንበት የሚቆምበት የወደፊት ፈጠራዎችን አሳይቷል። ክብደትንም ለመቀነስ የአካል ብቃት እንቅስቃሴና ጤናማ የሆነ አመጋገብ ብቻ ሳይሆን መድኃኒቶችን አስተዋውቋል። እነዚህ ትንበያዎች ሁሉ ከ2026 በኋላ ያለውን ጊዜ ያመለክታል። ስፕሪንግፊልድ እንደ ኮድ የዓለምን የጊዜ መስመር ቀድሞ እንዳሳዩ መሰማት ይጀምራል። አንድ ሰው በጥላ ውስጥ እየተከተለ ስክሪፕት እየጻፈ ነው፣ ምናልባትም እየተየንት በጭራሽ አስቂኝ ትወና ብቻ አልነበረም። በዚህ ቪዲዮ አዲሱን የክብደት መቀነሻ መድኃኒት ትንበያ ክፍል እንመለከታለን። እናንተም ቀጥሎ የሚፈጠረውን አስቀድመው ለመመልከት ይህንን ቻናል ሰብስክራይብ በማድረግ ቪዲዮውን ይጀምሩት። 2026 ሩቅ አይደለም። ሲምፕሰኖች ዘላስትማን ኤክስፓንዲንግ በሚል ርዕስ ኤፕሪል 6፣ 2025 ከስምንት ወር በፊት በ2026 ስለሚፈጠረው የሰውድነት ክብደት መቀነሻ መድኃኒት እና መዘዞቹን የሚያሳይ አዲስ የትንበያ ክፍል አስተዋውቀዋል። ትዕይንቱም በሲዘን 36 ኤፒሶድ 13 ክፍል ላይ የስፕሪንግ ፊልድ ነዋሪዎች ሁሉም ከሆሜር በስተቀር በታምራዊ የክብደት መቀነሻ መድኃኒት ሱስ ተጠምደዋል። ፊልሙ ክብደት መቀነስና የዚህን መድኃኒት የጎንዮሽ ጉዳት በሰፊው አንድ በአንድ ያሳያል። ከስምንት ወር በፊት የወጣው በትርጉም ያቀረብኩላችሁ ሲምፕሰኖች ዘላስት ማን ኤክስፓንዲንግ በሚል ርዕስ አስቀድመው የሰሩትን የማስጠንቀቂያ የትንበያ ክፍል ተመልከቱ። ይህ ኦተንቲክ የክብደት መቀነሻ መድኃኒት የጎንዮሽ ጉዳት አሉት። ዋው! በትክክል ቆዳን የሚያደርግ መድኃኒት ቢያግራ ከተፈጠረ ይህ በጣም ጥሩ የዚህም የማስታገሻ መድኃኒት ይመስለኛል። በስፕሪንግፊልድ ከተማ ውስጥ የክብደት መቀነሻ መድኃኒቶችን የወሰዱ ፊታቸውም የተንጠለጠሉ ሰዎች በሲምፕሰን ቤት ውስጥ ገብተው ሆሜርን ያግቱታል በማጠቃለያው ላይም ሆሜር ክብደታቸውን ወደ ቀድሞ ሁኔታ ለመመለስና ቅልጥፍናን ለማግኘት ወደ ቀድሞ የአመጋገብ ልምዳቸው እንዲመለሱ ለሁሉም ሰው ንግግር ያደርጋል ሁሉም ወደ መደበኛው እየተመለሰ ነው። ማርጅም ኦቲንኪክ መርፌ ዓይንን ለመሰወር የጎንዮሽ ጉዳትን የሚያስከትል እንደሆነ ትገልጻለች። በማጠቃለያው ላይም ሚስተር በርንስ ለሩሲያው ፕሬዚዳንት ፑቲን ወደፊት የሚደርስበትን ትዕይንት ጨምሮ ክብደታቸውን የሚመልሱ ግለሰቦች ሞንቴጅን አንድ ባንድ አሳይተዋል እንግዲህ ሲምፕሰኖች ፑቲን ላይ ምን ሊፈጠሩ? ምን እየነገሩ ነው? ወደፊት የምናየው ይሆናል። በተመሳሳይ ዘኢኮኖሚክስ ማጋዚን በ2026 የሚፈጠሩ ክስተቶችን አስቀድመው በተነበዩበት የመጽሔት ሽፋን ላይ ቀጣዩ ትውልድ ክብደቱን ለመቀነስ የሚጠቀመውን መድኃኒት በ2026 እንደሚጀምር አስቀድመው ተንብየዋል። ዌይት ሎስ ድራግስ ዘኔክስት ጄኔሬሽን። ይህንንም ተከትሎ የዚህ ትንበያ ጅምር ውጤት የሆነው መመሪያ በዚህ ሳምንት በዓለም ጤና ድርጅት ዋና ዳይሬክተር በሆኑት በዶክተር ቴዎድሮስ አድሐኖም ከመጠን በላይ ውፍረት ላለባቸው ሰዎች ክብደት መቀነሻ አዲስ መድኃኒቶች እንደተፈጠሩ አስተዋውቀዋል። ቱዴይ ዊ አር ኢሹዊንግ ኒው ሬኮመንዴሽንስ ኦን ዘ ዩዝ ኦቭ ጂኤልፒ ዋንስ ቱ ትሪት ኦቤሲቲ ኢን አዳልትስ። ዲዝ ኒው ሜዲስንስ አር አ ፓወርፉል ክሊኒካል ቱል ኦፈሪንግ ሆፕ ቱ ሚሊንስ ባት ሌት ሚ ቢ ክሊር እስካሁን ድረስ የዓለም ጤና ድርጅት ወይም ደብሊው ኤች ኦ የክብደት መቀነሻ መመሪያዎች በአካል ብቃት እንቅስቃሴና በጤናማ የአመጋገብ ሥርዓት ላይ ያተኮሩ ነበሩ። አሁን ግን የጂ ኤል ፒ 1 ድራግስ የክብደት መቀነሻ መድኃኒቶች እንዲሰጡ መመሪያ ሰጥተዋል። ታዲያ የዓለም ጤና ድርጅት ይህንን አቋም ለምን ወሰደ? ምን ማለት ነው? የዚህ አስፈላጊነትና የጎንዮሽ ጉዳቱ ወይም አደጋዎቹ ምንድን ናቸው? ፈርስት ፖስት በሪፖርቱ ላይ ያወጣቸውን አደጋዎች አንድ ባንድ እንመልከታቸው። በመጀመሪያ ጄልፒዋን ወይም የግሉካኮን ላይክ ፔፕታይድ መድኃኒቶች በሰው አካል ውስጥ እንዳሉ የግሉካኮንና እንደ ፔፕታይድ አይነት መድኃኒቶች እነዚህን ሆርሞን በመምሰል የምግብ መፈጨትን ያቀዘቅዛሉ፣ የኢንሱሊን ፕሮዳክሽንንም አክቲቬት ያደርጋሉ፣ የምግብ ፍላጎትን ይገድባሉ። እና ከምግብ በኋላም በጣም ጥሩ ስሜት እንዲሰማውት ያደርጋል። ከዚያም ትንሽ የመብላት ልምድ መፍጠር ኪሎትን መቀነስ ይጀምራል። ጂኤልፒዋን መድኃኒቶች መዳይቶች የሚሰሩት በዚህ መንገድ ነው። ነገር ግን እነዚህ መድኃኒቶች በመጀመሪያ ለክብደት መቀነሻ ታምር እንዲሆኑ በፍጹም አልተፈለገም። እነዚህ መድኃኒቶች የተፈጠሩት የስኳር በሽታ ያለባቸውን ሰዎች የደም ስኳራቸውን እንዲቆጣጠሩ ለመርዳት ነበር። ነገር ግን ይህ መድኃኒት ከዚህ በኋላ ሳይንቲስቶች ሰዎች ክብደታቸው እንዲቀንሱ እንደረዳቸው ሲያስተውሉ፣ በዚህ ምክንያት ሐኪሞች ክብደትን ለመቀነስ ተመሳሳይ መድኃኒቶችን ማዘዝ ጀመሩ። ይህም ብዙም ሳይቆይ የክብደት መቀነሻ መድኃኒት በመባል ይታወቅ ጀመር። አሁን ላይ ደግሞ ወደ ዓለም ጤና ድርጅት ሲመጡ ቀደም ባለው ጊዜያት ደብሊውኤችኦ ወይም የዓለም ጤና ድርጅት ከመጠን በላይ ውፍረትን ለመከላከል ተከታታይ የአካል ብቃት እንቅስቃሴና የአመጋገብ የምክር አገልግሎትን እንዲሰጥ ይፈቅድ ነበር። በትናንትናው እለት ግን ወይም በዚህ ሳምንት ደብሊውኤችኦ ክብደትን ለመቀነስ ጂኤልፒ ዋን መድኃኒቶችን ከአካል ብቃት እንቅስቃሴና ጤናማ አመጋገብን በማካተት የረዥም ጊዜ የሕክምና አካል ሊሆኑ እንደሚችሉ አሳውቀዋል። ቱደይ ዊ አር ኢሹዊንግ ኒው ሪከመንዴሽንስ ኦን ዘ ዩዝ ኦፍ ግሎባል ጂኤልፒ ዋንስ ቱ ትሪት ኦቤሲቲ ኢን አዳልትስ ዲዝ ኒው ሜዲስንስ አር ኤ ፓወርፉል ክሊኒካል ቱል ኦፈሪንግ ሆፕ ቱ ሚሊየን ባት ሌት ሚ ቢ ክሊር ሜዲኬሽን አሎን ዊል ኖት ሶልቭ ኦቢሲቲ ክራይሲስ ኦቢሲቲ ኢዝ ኮምፕሌክስ ዲዚዝ ዛት ሪኳየርስ ኮምፕሪሄንሲቭ ላይፍ ሎንግ ኬር። እንግዲህ እንደሰማችሁት ከመጠን በላይ ውፍረት ከዚህ በፊት እንደ ሞራል ውድቀት ብቻ ይቆጠር ነበር። ከዚህ በኋላ ግን አጠቃላይ የእድሜ ልክ እንክብካቤ የሚያስፈልገው ውስብስብ በሽታ እንደሆነ በይፋ በዓለም የጤና ድርጅት በግልጽ ተነግሯል። በፊት ወፍራም ከሆኑ መደበኛ የሆነ የአካል ብቃት እንቅስቃሴና ትንሽ መብላት እንዳለቦት በሐኪም ይናገሩት ነበር። አሁን ግን ደብሌቾ ውፍረት ውስብስብ በሽታ እንደሆነ በመፈረጅ ዕድሜ ልክ የማያቋርጥ የጂኤልፒ ዋን መድኃኒት በሐኪሞች እንዲታዘዙላችሁ ወደ መድኃኒት ኢንዱስትሪዎች ገብቶ እንዲመረት መመሪያን ሰጥተውበታል። ውፍረትን እንደ በሽታ ፈርጀውታል። ይህንንም እንደ ኦሴምፒክና ማንጃሮ ላሉ መድኃኒቶች እውቅናን እየሰጡ ነው። በዓለም አቀፍ ደረጃ ከአንድ ቢሊዮን የሚበልጡ ሰዎች ከመጠን ያለፈ ውፍረት ተጠቂ ናቸው። እንደ ደብሊውኤችኦ መመሪያም ከሆነ ሁሉም እርዳታ ያስፈልጋቸዋል። ነገር ግን ዋጋው ባደጉ ሀገሮች የአንድ ወር የቤት ኪራይ ሊያስከፍል ይችላል። ስለዚህ በዝቅተኛ ደረጃ ላይ ላሉ ሀገሮች ደግሞ ይህ የበለጠ ውድ ነው የሚሆነው። በዚህ ምክንያትም ደብሊውኤችኦ ወይም የዓለም ጤና ድርጅት

አሁን ሁሉም ሰው ማወቅ ስለሚፈልገው ነገር በፈርስት ፖስት ሪፖርት የተደረገውን ጥናት እንመልከት። እነዚህ መድኃኒቶች እንደተባለው ውጤታማ ናቸው። ከመጠን በላይ ውፍረት ያለባቸውን ሰዎች ህይወት ይለውጣሉ። እንግዲህ ስለዚህ ከማወቃችን በፊት ምን አይነት የጎንዮሽ ጉዳቶች እንዳሉት ተመልከቱ። ሰርፍ ቮሚቲንግ ወይም ከባድ የማስታወክ ችግርን ይፈጥራሉ። የብሎኪንግ ኢንተንስ ሳይንስ ወይም ደግሞ የመውጠጠር ስቶማች ፓራላይስ ሆድን ፓራላይስ ሊያደርግ ይችላል። ጋልስቶንስ ወይም የሐሞት ጠጠር፣ ፓንክሪያቲክ ፕላሜሽን ወይም የጣፊያ እብጠት። እንግዲህ እነዚህ የዚህ የክብደት መቀነሻ መድኃኒት ሳይድ ኢፌክት ወይም የጎንዮሽ ጉዳቶች ናቸው። በእነዚህም የሳይድ ኢፌክት ምክንያት ክብደት ለመቀነስ እነዚህን መድኃኒቶች የወሰዱ አንዳንድ ሰዎች ሆስፒታል ገብተዋል። ጥናቶችም በክብደት የመቀነስ መድኃኒቶችና ራስን በራስ የማጥፋት ወይም ሶሳይድ የማድረግ ሀሳቦች መካከል ቀጥተኛ ግንኙነቶች እንዳሉ አግኝተዋል። እንግዲህ በዲፕሬሽንና እና በማፀን ካንሰር የመያዝ እድሎትም ከፍ ሊያደርገውና በስኳር መምተኞች ላይም የአይን ጉዳትን በጥፍ ሊጨምር ይችላል። እና እነዚህ ሁሉ የሕክምናው ድንገተኛ አደጋዎች ናቸው። ሌላውና ትልቁ ችግር ደግሞ ሌሎች ሰዎችና ኢንፍሉዌንሰሮች የማይነግሯችሁ መድኃኒቱን ስታቆሙ ክብደታችሁ ይመለሳል። ምክንያቱም ጄልፒዋን መድኃኒቶች ራብን ያስቆማሉ እንጂ ከመጠን ያለፈው ውፍረትን አያድኑ በዚህም ምክንያት ነው WHO ወይም የዓለም ጤና ድርጅት ይህንም መድኃኒት ለረጅም ጊዜ ወይም እድሜ ልክ መጠቀምን የሚመክረው ስለዚህም ይህ መድኃኒት በቅርቡ ወደ ሀገራችን ገብቶ በአኪሞች መታዘዝ ይጀምራል ወይም ደግሞ ሰዎች አሁን ላይ ውፍረት ለመጨመር እንደ ሰፕሊመንት አይነት መድኃኒቶች እንደሚጠቀሙት በተመሳሳይ ወፋፍራም የሆኑ ሰዎች የሰውነት ክብደታቸውን ለመቀነስ ይህንን መድኃኒት ያለ ሐኪሞች ፍቃድ ሊጠቀሙ ትችላሉ። እንግዲህ እነዚህ የጄሊፒዋን መድኃኒቶች የልብ ሕመም፣ ለስኳር በሽታ እና ለሌሎች ስር የሰደዱ ሁኔታዎችን አደጋ በእጅጉ ሊቀንሱ ይችሉ ይሆናል ነገር ግን ከአደጋ ነፃ እንዳልሆኑና ይህን መድኃኒት ለመውሰድ የሕክምና ታሪኮውን የሚያውቁ ዶክተሮች እንደሚያስፈልጓችሁ በፈርስት ፖስት ሪፖርት ላይ ተዘግቧል። ከዚህ ቪዲዮ ምን አይነት መልእክት ወስደዋል? በዚህ ላይ ያላችሁን ሀሳብ፣ አስተያየት ኮሜንት መስጫው ሳጥን ላይ ያስቀምጡልኝ።